ስለ ባለአንድ አባል ኃላፊነቱ የተወሰነ የግል ማህበር ማወቅ ያለበትን አስር ወሳኝ ነጥቦችና እንዲሁም አባሉን ቀጥታ ተጠያቂ ሊያደርጉ ስለሚችሉ ስድስት ሁኔታዎች ልንገራችሁ። ሰላም ውዴ ሰበብ ቤተሰቦች እንደምንሰነበታችሁ። ባለአንድ አባል ኃላፊነቱ የተወሰነ የግል ማህበር በአዲሱ የንግድ ህግ ማለትም በ2013 በወጣው አዋጅ ቁጥር 1243 ውስጥ እንደ አዲስ የተጠቃለለ ወይም የገባ አዲስ የንግድ ማህበር አይነት ሲሆን በንግድ ህጉ ካንቀጽ 534 እስከ 545 ድረስ ባሉ 12 ድንጋጌዎች ይገዛል። በአጠቃላይ አዲሱ ባለ አንድ አባል ኃላፊነቱ የተወሰነ ማህበር ማወቅ ያለበትን አስር ወሳኝ ነጥብ ነግሮ አንደኛ ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር አንድ ሰው በሚሰጠው መግለጫ መሰረት የሚቋቋም ማህበር ነው ማህበር እንደሚታወቀው ማህበር ማለት ቢያንስ ሁለት እና ከዛ በላይ አባላትን ያቀፈ መሆን ነበረበት አሁን ግን በአዲሱ ንግድ ህግ መሰረት ባለ አንድ አባል ወይም አንድ ግለሰብ ማህበር ማቋቋም ይችላል ማለት ነው ለማንኛውም በተለመደው ኃላፊነቱ የተወሰነ የግል ማህበር መሰረት ማህበሩን ለማቋቋም መመስረቻ እና መተዳደሪያ ደንብ አዘጋጅቶ ማቅረብ እና በሰነዶች ምዝገባ ማጸደቅ የሚጠበቅብን ሲሆን ሲሆን ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር ከሆነ ግን የምናቀርበው ወይም የምናጸድቀው መግለጫ ነው ማለት ነው። ስለዚህ አንድ ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር ማቋቋም የፈለገ ግለሰብ መግለጫ አዘጋጅቶ ማርቀቅና ይህንንም በሰነዶች መዝገባና ማረጋገጫ ቀርቦ ማጸደቅ ይኖርበታል። ሁለተኛ ማህበሩ ከአባሉ የተለየና የተነጠለ ራሱን የቻለ የህግ ሰውነት ያለው በራሱ ውል መስጠት፣ መቀበል፣ መክሰስ፣ መከሰስ፣ መከላከል የሚችል ራሱን የቻለ ሌጋል ኤንቲቲ ነው። ሶስተኛ አባሉ የሚጠበቅበትን መዋጮ ሙሉ በሙሉ እስካወጣ ድረስ በማህበሩ ላይ ለሚደርስ የዕዳ ተጠያቂነት በግሉ እንደ ግለሰብ ሊጠየቅ አይችልም። አራተኛ አባሉ ልክ እንደ መደበኛ ኃላፊነቱ የተወሰነ የግል ማህበር እና አክሲዮን ማህበር አባላት በበጀት ዓመቱ መጨረሻ 10 ፐርሰንት የትርፍ ድርሻ ግብር ወይም ደግሞ ዲቪደንድ ታክስ መክፈል ይጠበቅበታል። አምስተኛ ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር የሚያቋቁም ግለሰብ ማህበሩን ሲያቋቁም ንብረት ጠባቂ መሾም ይጠበቅበታል። አንድ ንብረት ጠባቂ የተሾመ አባል በሰነዶች ምዝገባና ማረጋገጫ ቀርቦ ሹመቱን መቀበል ይኖርበታል። ንብረት ጠባቂውም አባሉ ከሀገር ቢጠፋ፣ ቢሞት፣ ወይም በፍርድ ቤት እገዳና ከልከላ ቢደረግበት እንደ አባሉ ወይም ወራሾች ሆኖ ሕጋዊ ተግባራትን ይፈጽማል። ስድስተኛ አንድ ግለሰብ ንብረት ጠባቂ መሆን የሚችለው ለአንድ ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር ብቻ ነው። አንድ በላይ አይችልም። ሰባተኛ አንድ ግለሰብ ባለ አንድ አባል ኃላፊነት የተወሰነ የግል ማህበር መመስረት ወይም ማቋቋም የሚችለው አንድ ብቻ ሲሆን ቀደም ብሎ ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር እንዳላቋቋመ በቃለ መሐላ ቀርቦ በሰነዶች ምዝገባና ማረጋገጫ ማረጋገጥ ይጠበቅበታል። ስምንተኛ አንድ የግል ንግድ ድርጅት ወይም ሶል ካምፓኒ ያለው ግለሰብ ድርጅቱን ወደ ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር መግለጫ በመስጠት መቀየር የሚችል ሲሆን ማህበሩ ከመመስረቱ በፊት በግለሰብ ነጋዴው ድርጅት ለገባበት እዳ ሁሉ ግለሰቡ ከማህበሩ ጋር በአንድ ኃላፊነት እና በተናጠል ኃላፊነት ይወስዳል። ዘጠኛ ከግል የንግድ ድርጅት ወደ ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር ሲቀየር ከገቢዎች የታክስ ክሊራንስ ማቅረብ ይጠበቅበታል። አስረኛ ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር ሲቋቋም ዝቅተኛው የካፒታል መጠን 15 ሺህ ብር ሲሆን አባሉ ሙሉ በሙሉ ወይም በከፊል መክፈል ይጠበቅበታል። መዋጮውም በጥሬ ገንዘብ ወይም ደግሞ በአይነት ሊሆን ይችላል። እንደሚታወቀው ብዙ ሰው ኃላፊነቱ የተወሰነ የግል ማህበርን ከሚመርጥበት ዋነኛ ምክንያቶች አንዱ የእዳ የግለሰቡ ወይም የአባሉ የእዳ ተጠያቂነት ኃላፊነቱ የተወሰነ መሆኑ ነው። ይሁን እንጂ ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር አባሉን ተጠያቂ ሊያደርጉ የሚችሉ ስድስት ሁኔታዎችን ድንገሩ። እነሱም አንደኛ፣ በንግድ ህጉ አንቀጽ 543 መሰረት አባሉ ለባለ ገንዘቦች ወይም ደግሞ ለሶስተኛ ወገን መብት ጠያቂዎች ተጠያቂ የሚሆንባቸው ስድስት ሁኔታዎች፣ አንደኛ፣ ህገወጥ ድርጊት ሆነ ብሎ አውቆ ከፈጸመ ይጠየቃል። ሁለተኛ፣ የማህበሩን ንብረት ወይም ሀብት ከራሱ ጋር ከቀላቀለና መለየት ካልቻለ፣ ሶስተኛ፣ የራሱንና የኩባንያውን ማንነት ካልነጣጠለ ወይም መነጣጠል ካልቻለ፣ አራተኛ፣ አሳሳች የሆኑ የፋይናንስ መረጃ መረጃዎችን ለገንዘብ ጠያቂዎች ሆን ብሎ ከሰጠ። አምስተኛ ያለምንም ተመጣጣኝ ክፍያ የማህበሩን ሀብት ንብረት ለራሱ ወይም ለሌላ ሶስተኛ ወገን ጥቅም ላይ ከዋለ። ስድስተኛ አላግባብ ክፍያዎችን ማለትም የትርፍ ክፍያ ወይም ሌሎች ክፍያዎችን ከፈጸመ አባሉ ከኩባንያው ጋር በአንድነትና በተናጠል ተጠያቂ ይሆናል ማለት ነው። መረጃው ከተመቻችሁ ለሌሎችም እንዲደርስ ላይክ፣ ሼር፣ ኮፒ ሊንክ ያርጉ። እናመሰግናለን።